ውድ ቤተሰቦቼ፣ ሰላምዬ ከማን ጋር ለመደባደብ ነው እንደዚህ? ምናሴ እንቅ አድርጎ ይዞ ረበ ጭራሽን እያለው እህቴ አትደባደብም ወይም ደግሞ ከማንም ጋር ጸብ አትፈጥርም ብሎ እንቅ አድርጎ ይዟት ያለው ማንጋለ ስትደባደብ ይመስላችኋል። እኔ በበኩሌ እርግብንና ሜሮንን ያየቻቸው ይመስለኛል። ምክንያቱም እርግብና ሜሮን ወደ ካስታወሳችሁ እርግብ ወደ ወይዘሮ ሚላት ቤት ወይም ደግሞ ወደ እስር ቤት መሄድ አለብኝ፣ እስር ቤት እጀ መስጠት አለብኝ እያለች እየተጨቃጨቁ ከዛም፣ ሜሮን አሳምናት ወደ ቤት እየተመለሱ ነበር። ምናሴ እና ሰላምዬ ደግሞ እናታቸውን ጠይቀው እነሱም ወደ ቤታቸው እየተመለሱ ነበር ይመስለኛል፣ መንገድ ላይ ተገናኝተዋል። ስለዚህ ሰላምዬ ደግሞ ሁላችንም እንደምናውቃት ምንም ትዕግስት የሚባል ነገር የላትም፣ ኃይለኛም ናት። ስለዚህ እርግብን አይታት ይመስለኛል። ምናሴ እንደዛ አንቅ አድርጎ ይዞ እህቴ እባክሽን ተረጋጊ እያላት ያለው ሰላም። የእኔ ምርጦች፣ የእኔ ወርቅ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ እንደምታበረታቱን ተስፋለኝ። ቪዲዮውን ስጀምሩት ደግሞ በላይክ እንድጀምሩት በአክብሮት እጠይቃለሁ። እና ሰላምዬ ምን ነክቷት ነው? ለምን እንደዚህ ተበሳጭታ ከሰው ጋር ለመደባደብ ሞከረች? እርግብና ሜሮንስ ማንን አይተው ነው እንደዛ የሆኑት? ሌላው ደግሞ ፖሊሶቹስ? ዛሬ ብቻ ብዙ አዳዲስ ነገሮች አሉ። ዛሬ አስር ሰዓት ላይ ይለቀቃሉ ውድ ቤተሰቦች። ነገር ግን ብዙ ነገሮችን እንጠብቃለን። አንደኛ ደረጃ ሜሮንና እርግብ ወይም ወደ ፖሊስ ጣቢያ ይሄዳሉ ወይም ደግሞ እንደነገርኳችሁ እንግዲህ ሰላምዬና ምናሴ አይተዋቸዋል። ፖሊሶቹም ሳያየባቸው የሚቀሩ አይመስለኝም። ያም ሆነ ወይዘሮ ሜላትም ከእስር ቤት የምትወጣበት እየደረሰ ይመስላል። ውድ ቤተሰቦች፣ እኔ እስካሁንም ድረስ ግራ የገባኝ ነገር የአሴርና እየተምቹ መጥፋት ነው። አሴርና ተምቹ እንግዲህ እስካሁን ድረስ አልታዩም። የት እንዳሉ አይታወቅም። እናንተስ ምን ትላላችሁ? እውነት አሴርና ተምቹ ምን ውስጥ ገብተው ነው? የት ገብተው ነው? ስልክ ሲደወልላቸው አያነሱም፣ ወደዛ አካባቢም ዝር አይሉም? እና ምን ውስጥ ገብቶ ነው? በዚህ ደረጃስ ምን የሚያጠፋ ነገር ተገኘ? እኔ እውነት ለመናገር ግራ ገብቶኛል። በዛ ላይ እንግዲህ እንደምታዩት እንብላለን ግራ ተጋብታለች። ተምቹን ካላገኘችው የምትሞት ያክል እስከሚመስላት በጣም ግራ ተጋብታለች። እኔ ራሱ ግራ ገብቶኛል። ምን ውስጥ ገቡ? ማለት በዚህ ደረጃ የሚያስጠፋ ነገር ምን ተከሰቷል? ምንም የተከሰተ ነገር የለም። እነሱን የሚያሳዝን የሚያስጠፋና እንደዚህ ስልካቸውንም ዘግተው የት እንዳሉ እንዳይታወቁ የሚያደርግ ነገር ያለ አይመስለኝም። እና ቤተሰብ ዛሬ ብቻ ብዙ አዲስ ነገር ይከሰታል ወይም ብዙ አዲስ ነገር እናያለን። አስር ሰዓት ላይ ሁላችንም በጉጉት እየጠበቅ ነው ነው እና እርግብ እና ሜሮንስ እጃቸውን ለፖሊስ ይሰጣሉ ወይስ ወደ ወይዘሮ ሜላት ይሄዳሉ? ድም ብላለስ ተምቹን ታገኘው ይሆን? ተምቹን አግኝታ ፍቅሯን ስገልጽለት ይቀበላት ይሆን? እኔ በበኩሌ ይቀበላታል ብዬ አላስብም። አንደኛ ደረጃውን እርግብ መጥታለች፣ እርግብ እየደወለችለን ነበር። እርግብ እንደደወለችለት ካወቀ ደግሞ ልቡ፣ ሁሉ ነገሩ ያለው እርግብ ጋ ነው። ስለዚህ እርግብን ይመልስላታል፣ ከእርግብ ጋር ይገናኛሉ ማለት ነው፣ ቀድማ እስር ቤት ካልገባች ነገር ግን በዛሬው እርግጠኛ ነኝ የሆነ ነገር ይከሰታል ብዬ አስባለሁ፣ በእርግብና በሜሮን ወይም በነ ወይዘሮ ሜላት መካከል። ወይዘሮ ሜላትም ግራ ተጋብታለች። ሜሮንን የሚያገኝላት ሰው በጣም ትፈልጋለች። ነገር ግን ከእስር ቤት ሆና ምንም ያክል ጭንቀት እና ምንም ያክል አለመደሰት አይታይባትም። በጣም ደስተኛ ናት። እስር ቤት ያሉ ልጆቹ ከሷ በላይ የሚያሳዝኑ ስለሆኑ እነሱን እየተንከባከባቸው እንደሁም እየተንከባ እናንተ አማርኛው ሊጥፋብኝ ነው። እየተንከባከበቻቸው ስለሆነ እነሱም ራሱ እንድትወጣባቸው በጭራሽ አይፈልጉም። እሷም ቢሆን እዛ ደስተኛ ናት። ስለዚህ ያን ያክል እስር ቤት የተጎዳቸው አይመስለኝም ወይዘሮ ሜላት። ሶ ያን ያክል ጉዳት አልደረሰባትም። ምንም ቆሻሻ ቦታም አይደለም ያው ትራስ የለም ምናምን ብቻ ያው እስር ቤት እስከሆነ ድረስ ሁሉ ነገር ሊመች አይችለም። ነገር ግን ከልጆቹ ጋር በጣም ደስተኛ ናት። ልጆቹም ልክ እንደ ናታቸው ነው የሚወዷት፣ ምናምን ምግብ ታመጣለች፣ መጣላት ምግብ አብሮ ይመገባሉ ምናምን ብቻ በጣም ደስተኞች ናቸው በህይወታቸው እና በጣም ደስ ይላል። እስር ቤት ያሉት ልጆች እንደውም ባትወጣባቸው በጣም ደስተኞች ናቸው፣ ወደ ቤተሰቦች እንድትወጣም አይፈልጉም። ሌላው እንግዲህ ወይዘሮ ሜላት ከወጣች እና እውነታው ከታወቀ ድራማው እያለቀ ይመስለኛል፣ ውድ ቤተሰቦች። ምክንያቱም እዝራ እና ሀኒቾም ታርቀዋል። እኔ እስከ ዛሬ ድረስ ሀና ለአሴር ትሆናለች ብዬ ነበር። ነገር ግን የአሴር የምትሆንበት ወይም ሀና እና አሴር አንድ ላይ የሚሆኑበት ከአሁን በኋላ ምንም አይነት መንገድ ይኖራል ብዬ በጭራሽ አላስብም። ሌላው እንግዲህ አሴር እና ተምቾም ጠፍተዋል። ስለዚህ ያው እዝራ እና ሀኒቾ መቀጠላቸው ነው። ነገር ግን ጽይ ሰላማቸውን ትነሳቸዋለች ብዬ አስባለሁ። ምንም ቢሆን ሰላማቸውን የምሰጣቸው አይመስለኝም። ምክንያቱም እዝራን በጣም ትወደዋለች፣ ከሚገባው በላይ ታፈቅረዋለች። ሶ አርፋ ምተኛ አይመስለኝም። እንግዲህ አንድ ሰሞን ጋብ አድርገው ነበር። አሁን በድጋሚ ተገናኝተዋል። ይህን ግንኙነታቸውን ከሰማችና ካወቀች ደግሞ ጭራሽ ጨርቋን ጥላ የምታብድ ነው የሚመስለኝ እኔ በበኩሌ። እናንተስ ምን ትላላችሁ? የምወዳችሁ የማከብራችሁ ቤተሰቦች ትንሽ ነገር ነው የፈለግኩት ዛሬ። ለዛሬ ይህንን ያክል ካልኩኝ ይበቃኛል። ለቻናል አዲስ ከሆናችሁ የምወዳችሁ ቤተሰቦች ላይክና ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ አብራችሁኝ ስለቆያችሁ ከልብ አመሰግናለሁኝ። አመሰግናለሁ። ባባይ